ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች ሞስኮ። በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታናሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። የቱርክ ፕሬዚዳንት ኤርዶጋን የእስራኤል ጥቃቶች ዓለም አቀፍ ሕግን የሚጸረር ግልጽ ትንኮሳ ነው አሉ። እስራኤል ዓለም አቀፍ ወደ አደጋ ውስጥ ለመክተት እየሞከረች ነው በማለት ያስጠነቀቁት ፕሬዚዳንቱን ዓለም አቀፉ ማህበረሰብም የእስራኤልን ድርጊት ሊያስቆም ይገባል ሲሉ አሳስበዋል። ሳኡዲ አረቢያ ጫት ሊያስገቡ የነበሩ በርካታ ኢትዮጵያውያንን በቁጥጥር ስር መዋሏን አስታወቀች። የሳኡዲ የጸጥታ አካላት ለሳኡዲ ዜና አገልግሎት እንደገለጹት በአሲር ግዛት በኩል ጫት ለማስገባት የሞከሩ 14 ኢትዮጵያውያን ትላንት በቁጥጥር ስር ውለዋል። እነዚህ ኢትዮጵያውያን ይዘውት የነበረው 260 ኪሎ ግራም ጫት አብሮ በቁጥጥር ስር እንደዋለ አስታውቀዋል። በሌላ በኩል በአልፋ ሰር ግዛት ደግሞ ሌሎች አራት ኢትዮጵያውያን በድምሮ 28 ኪሎ የሆነ ጫት ይዘው በመገኘታቸው መታሰራቸውን አስረድተዋል። እነዚህ ኢትዮጵያውያን በፖሊስ እጅ እንደሚገኙ ገልጸው ጉዳያቸው በቅርብ ወደ ፍርድ ቤት እንደሚሄድና አግባብ ያለው ፍርድ እንደሚሰጣቸው ማስታወቃቸውን አረብ ኒውስ ዘግቧል። የዩናይትድ ስቴትስ ፕሬዚዳንት ትራምፕ ከጋዜጠኞች ጋር ባደረጉ ቆይታ እስራኤል በኢራን ላይ የፈጸመችውን ጥቃት እያሞካሹ መግለጫ ሰጥተዋል። ለወል ስትሪት ጆርናል እንደገለጹ ስለ እስራኤል እቅዶች አስቀድሞ እንደተናገራቸው አረጋግጠዋል። ይህ ምን ያህል እንደነበረ ሲጠየቁ ትራምፕ ይህ ማስጠንቀቂያ አልነበረም፣ እየሆነ ያለ ነገር ነው፣ እናውቃለን የሚል ነበር ያሉት ፕሬዚዳንቱ። ይህንን ወታደራዊ እርምጃ በቀላሉ ለመናገር በጣም ስኬታማ ጥቃት ነበር ሲሉ ገልጸውታል። ለኤቢሲ ኒውስ በሰጡት ቃለ ምልልስ ላይ ደግሞ ተመሳሳይ ስሜታቸውን በመግለጽ ጥቃቶቹ እጅግ በጣም ጥሩ ነበሩ ሲሉ አሞካሽተዋል። አድር ሰተናቸው ነበር። እነሱ ግን አልተጠቀሙበትም ሲሉ ተናግረዋል። በጣም ተመተዋል። ሊሞቱም በሚችሉ መጠን ተመተዋል። እናም ገና ብዙ ይቀራል፣ በጣም ብዙ ይቀራል ሲሉ ትራምፕ አክለው ኢራን አሁንም ቢሆን የኒውክሊየር ስምምነት እንድታደርግ አሳስበዋል። ካልሆነ ግን ከዚህ የከፋ ጥቃት እንደሚጠብቃት አስጠንቅቀዋል። ኢራን በእስራኤል ግዛት ላይ የምትሰነዝረውን ያጸፋ ምላሽ ከባድ ሊሆን እንደሚችል ኢራን አብዮት ዘብ አስጠንቅቋል። ኢራን የደረሰባትን ጥቃት ተከትሎ የሀገሪቱ መሪ አያቶላ ሰይድ አሊ ካሚኒ ያስተላለፉትን መልዕክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያውን አውጥቷል። አያቶላ በመልእክታቸው ኢራን የአጸፋ በምላሿ ከባድና እስራኤል የሚያጸጽታት ይሆናል ሲሉ ተናግረዋል። ይህንን ንግግር ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋል ማለቱን የኢራን ዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አቦልፋዝን ሸካሪቺ ኢራን ከባድ አጸፋዊ እርምጃ እንደምትወስድ ተናግረዋል። ብርጋሬት ጀነራሉ እስራኤል ለሊት የፈጸመችውን ጥቃት በአሜሪካ ድጋፍ መሆኑ በመግለጽ ሁሉም የእጃቸውን ያገኛሉ ብለዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒክሌር ኢላማዎችን ጨምሮ ከአስር በላይ የሚሆኑ ወታደሮች ኢላማዎችን መምታቱን ይፋ አድርጓል። እስራኤል በኢራን የፈጸመችውን የአየር ጥቃት ተከትሎ ኢራን ከመቶ በላይ ሰው አልባ አውሮፕላኖችን ወይም ድሮኖችን ወደ እስራኤል ማስወንጭፏል የእስራኤል መከላከያ ሰራዊት አስታውቋል። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችና ባለስልጣናትን የሚተኩ ሹመቶችን ሰጥታለች። በዚህ ሜጀር ጀነራል ሰይድ አብዱራሂም ሙሻቪ የኢራን የጦር ኃይል የታማዦር ሹሞች ሊቀመንበር ሆነዋል። እንዲሁም ሜጀር ጀነራል አሊ ሻዴማኒ የህታማል አልአምቢያ ዋና መስሪያ ቤት አዛዥ ሲሆኑ፣ ሜጀር ጀነራል መሐመድ ባኩር የኢራን አብዮታዊ ዘብ ዋና አዛዥ ሆኖ ተሹሟል። እስራኤል በሰነዘረችው ጥቃት ኢራን ቁልፍ የሆኑ የኒኩለር ሳይንቲስቶች እና የጦር መሳሪያዎችን አጥታለች። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ በመላው ዓለም የሚገኙ ኤምባሲዎች እና የቆንሰላ ጽህፈት ቤቶቿን በጊዜያዊነት ዘግታለች። የእስራኤል የውጭ ጉዳይ ሚኒስቴር ጠቅሶ ሮይተርስ እንደዘገበው ተለዋጭ መልእክትን እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንሰላ ጽህፈት ቤቶች ተዘግተው ይቆያሉ ተብሏል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉም ሚኒስትሩ ማሳሰቡን ዘገባው አክሏል። የእስራኤል ጦር በኢራን ላይ የፈጸመው የአየር ጥቃት በተለያዩ አካባቢዎች የሚገኙ የኒውክሌር ጣቢያዎችና ወታደራዊ ኢላማዎችን መምታቱን ተነግሯል። ኢራንና እስራኤል ውጥረትን ከሚያባብሱ ነገሮች እንዲቆጠቡ የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር አሳሰቡ። ጠቅላይ ሚኒስተሩ በሁለቱ ሀገራት መካከል የተደረጉትን ጥቃቶች አሳሳቢ ናቸው ብለዋል። በቀጠናው ማንኛውም ግጭት እንዲባባስ መደረጉ ለማንም አይጠቅምም ያሉት ጠቅላይ ሚኒስተር ስታርመር በመካከለኛው ምስራቅ መረጋጋት ቅድሚያ ሊሰጠው ይገባል፣ ውጥረቱን ለመቀነስ ከሀገሮቻችን ጋር እየተነጋገርን ነው፣ አሁን ጊዜው የመረጋጋትና ችግሩን በዲፕሎማሲያዊ መፍታት ነው ሲሉ ጥሪ አቅርበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ የስታርመርን የተረጋጉ ጥሪ በማስተጋባት የኢራንና እስራኤል ወደ ከፋ ግጭት መግባት ለቀጠናው ሰላምና መረጋጋት ከባድ ስጋት ነው ሲሉ ተናግረዋል። በመካከለኛው ምስራቅ ያለው መረጋጋት ለዓለም አቀፍ ደህንነት ወሳኝ ነው። ያለበትን አደገኛ ጊዜ በመሆኑ ሁሉም ወገኖች ራሳቸውን አደብ እንዲገዙ አሳስባሉ ሲሉ ላሚ ያክለዋል። ኢራን በእስራኤል ላይ ከተፈጸመ የአየር ጥቃት በኋላ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲካሄድ ጥሪ አቅርባለች። አናዶሎ አይአርኤንኤ የተባለውን የዜና ወኪል ጠቅሶ እንደዘገበው ኢራን በእስራኤል ላይ አፋጣኝ እርምጃ እንዲወስድ የሚጠይቅ ደብዳቤ ለጸጥታው ምክር ቤት ትልካለች። ኢራን በደብዳቤው የኢራንን ጥቃት አውግዛ ግልጽ የሆነ ጥቃት ተፈጽሞብኛል ብላለች። የጸጥታው ምክር ቤት ጉዳዩን ተመልክቶ ድርጊቱ የዓለም አቀፍ ሕግ ጥሰት መሆኑን በመገንዘብ የራሱን ውሳኔ እንዲያሳልፍም ጠይቃለች። የእስራኤል ድርጊት ለዓለም ሰላምና ጸጥታ ጠንቅ ነው ያለችው ኢራን ጉዳዩን በትኩረት በመመልከት መፍታት እንደሚያስፈልግ አስገንዝባለች። የፕሬዝዳንቱ ትእዛዞች ይሰጣሉ፣ የመኪና መንገዶች በዘፈቀደ ይዘጋሉ፣ ህገወጥ እየተስፋፋ ነው ሲሉ የትግራይ ክልል ነዋሪዎች አማረሩ። የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ግንቦት 25 ቀን 2017 ዓም የጻፉት ደብዳቤ ከግንቦ ክውቅና ውጭ ኬላ ሰርቶ መኪናዎች መፈተሽ እንዲቆም ያዛል። ፕሬዚዳንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትእዛዙ እንዲያስፈጽሙ በአጽንኦት አሳስበው ነበር። ሆኖም የትእዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠሩም የተነሳ ኬላ የለም። በተያያዘ በዋና መኪና አስፋልት አጠገብ በሚገኙ አንዳንድ ከተሞች ላይ ያሉ ነዋሪዎች በአካባቢያቸው የሚፈጠር የመልካም አስተዳደር ጡት ትኩረት እንዲያገኝ የመኪና መንገድ ይዘጋሉ። ትናንት ሰኔ አምስት ቀን 2017 ዓ.ም በመቀለብ ወደ ተንቤ በሚወስደ ዋና የአስፓልት መንገድ በዱአ ተንቤን ወረዳ ማርያም ቆራር ተብሎ በሚጠራው ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት ተዳርገዋል። የተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶች ናቸው መንገዱን ለሰዓታት የዘጉት። ፖሊስ ወጣቶቹ መንገዱን እንዲከፍቱ የሰጡ ማሳሰቢያ ባለመከበሩ ምክንያቶች ጥይቶች በመተኮስ አልፎ ህገወጥ ተግባሩ አስተባብረዋል ያላቸውን አስሯል። በትግራይ በየቀን ነው የሚያው ያልተለመዱ ህገወጥ እንቅስቃሴዎች የሚገታ ከላይ እስከታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልገዋል ብለዋል። ሁኔታቸው ያሳሰባቸው በርካታ ወገኖች ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለውን ተግባርና ጥረት የሚደነቅ ነው አሉ የተባበሩ መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፕ ግራንዲ። ፕሬዚዳንት ታዬ አጽቀ ሥላሴ ከፍተኛ ኮሚሽነር ፊሊፕ ግራንዲ በብሔራዊ ቤተ መንግስት ተቀብለው አነጋግረዋል። ኮሚሽነር ፊሊፕ ግራንዲ ከውይይቱ በኋላ እንደገለጹት ኢትዮጵያ በርካታ ስደተኞችን ተቀብላ በማስተናገድ ላይ ትገኛለች። በአሁኑ ወቅትም ከደቡብ ሱዳን፣ ሱዳን እና ከሌሎች ሀገራት ስደተኞችን እየተቀበለች መሆኑን አንስተዋል። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለውን ተግባርና ጥረት የሚደነቅ መሆኑን ገልጸው ለዚህ የሚደረገውን ድጋፍ እንደሚጠናከር ማረጋገጣቸውን ኢዜአ ዘግቧል። ከዚህ በተጨማሪ ስደተኞችን ከመቀበልና ከማስተናገድ አንጻር ኢትዮጵያ መልካም ተግባር ዓለም አቀፉ ማህበረሰብ እንዲያውቅና ድጋፍ እንዲያደርግ በትኩረት ይሰራል ብለዋል። ፕሬዚዳንት ታዬ አጽቀስላሴና የተባበሩ መንግስታት የስደተኞች ከፍተኛ ኮሚሽን ፊሊፖ ግራንዲ ያደረጉትን ውይይት ፍሬያማ እንደነበረ ውይይቱን የተከታተሉ ስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ዳይባ ሀሰን አስታውቀዋል። በኢትዮጵያ የሚገኙ ስደተኞች ዙሪያ እንዲሁም ለስደተኞች ድጋፍ በሚጠናከርበትና በተያያዥ ጉዳዮች ላይ ሰፊ ውይይት አድርገዋል ብለዋል። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቱን ሁለት የአሜሪካ ባለስልጣናት አስታውቀዋል። ትናንት በተጀመረውና የኢራንን የተለያዩ ቦታዎች ካጠቃ የእስራኤል ወታደራዊ እርምጃ ተከትሎ ኢራንን ማምሻውን በእስራኤል ከተሞች ላይ የሚሳይል ጥቃት ፈጽማለች። ኢራን በፈጸመችው ጥቃት እስካሁን 150 የሚሆኑ የባላስቲክ ሚሳይሎች ወደ እስራኤል መተኮሷ ተገልጿል። በተለያዩ የቴል አቪቭ ቦታዎች ላይ በወደቁት የኢራን ሚሳይሎች ምክንያት የተነሳው እሳት ለማጥፋት የእሳት አደጋ ሰራተኞች መሰማራታቸውን ተነግሯል። በዚህ የኢራን ሚሳይሎች ጥቃት እስካሁን አርባ እስራኤላውያን መጎዳታቸውና ሁለቱ የከፋ ጉዳት እንዳጋጠማቸው ቲያርት ይዘግቧል። የኢራንን ሚሳይሎች ለማክሸፍ እስራኤል አይረንዶም ፀረ ጸረ ሚሳይሎችን መተኮሷም ነው የተገለጸው። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ብለዋል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳይሎች ለመምጣት እርዳታ መስጠቱን ሁለት የአሜሪካ ባለስልጣኖች መግለጻቸውን ቢቢሲ ዘግቧል።